ሃይማኖታዊ በዓላት እንደ የእምነቱ አስተምሮና ትዕዛዝ ብሎም እንደ የአካባቢው ማህበረሰብ ወግና ልማድ በተለያየ መልኩ ይከበራሉ። ተካፍሎ የመብላት አሊያም የመረዳዳት ተግባርም በበዓላት ወቅት ይበልጥ ጎልቶ ይንጸባረቃል። የትንሣኤ በዓልን ተከትሎ ነዳያን ማዕድ ተጋርተውና ተደስተው ያሳልፉ ዘንድ በርካቶች እጃቸውን ይዘረጋሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እያደረገች የምትገኘው ተግባርም ይህንኑ የሚያጠናክር ነው። ቤተ ክርስቲያኒቱ ነዳያን ማዕድ የሚጋሩበትን የገቢ ማሰባሰብ ማቅረቢያ በሰንበት ትምህርት ቤቶቿ በኩል ታከናውናለች። የአፍሪካ ህብረት ደብረ ምህረት ቅዱስ ሚካኤል ካቴድራል ሰንበት ትምህርት ቤትም ይህንኑ ተግባር እየጀመረው ቀደም ብሎ ነው። በር ላይ ድንኳን ዘርግተን ንዋያተ ቅዱሳት እናመጣና የተለያዩ የመንፈሳዊ ነጠላዎች መጽሐፍቶችና የተለያዩ ይሄዳሉ ባሉት እቃዎች እናመጣና እንሸጣለን። ይሄ ጾሙ ከገባ ጀምሮ ሁለቱንም ወር በየቀኑ የሚኖረን አገልግሎት ነው። ከዛ ደግሞ እሁድ እሁድ ሰንበት ቄጤ ማሽያጫ አለን፣ ቄጤ ማንሸጥ አለን። ምንድነው እጣዎች ይኖራሉ፣ ይዞራል፣ ትኬቶች እንደገና ደግሞ ከውጭም ከውስጥም ምዕመናን ጋር እየዞር ሰንበት ተማሪዎችም አሉ የሚደግፉን የተለ በገንዘብም በእቃም የተለያየ ድጋፍ የሚሰጡን ምዕመናኖችም አሉ። ከእነሱ እንሰበስባለን። በልብስ በምናምን እዚህ ድረስ መጥተው በገንዘብም መጥተው የሚደግፉን አሉ። ከነሱም እንሰበስባለን። ሰንበት ትምህርት ቤቱ በሰበሰበው ገንዘብ ለበዓሉ የሚያስፈልጉ ግብዓቶችን በመግዛት ለነዳያን የማዕድ ማጋራት መርሃ ግብር ያከናውናል። ሰንበት ትምህርት ቤቱ ያለፉትን ሀያ ዓመታት በዚሁ ተግባር ነው ያሳለፈው። የምንሰጠው ለበዓል የሚሆንም ከዛ በኋላ ከበዓልም ውጭ የሚሆን ነው። ከበጎ አድራጊ ሰዎች የምናገኛቸው የተለያዩ አልባሶቶች አሉ። አልባሶቶቻቸውን እንሰጣለን። ከሰው የተቀበልነው እኛ ደግሞ እዚህ በሚሆናቸውና በልካቸው አድርገን አጥበን የሚያስፈልጋቸው በሚያስፈልጋቸው መጠን እንሰጣለን። ከዛ ውጪ እንደምታዩት ሽንኩርት፣ ዱቄት፣ ዘይት እና ዶሮ እንሰጣለን ማለት ነው። አብይ ጾም ላይ ለምሳሌ ከዘይት ከዱቄት፣ ከመኮረኒ እንዲሁም ደግሞ ለአብይ ጾም ስለሆነ ደግሞ ፋሲካ ነው መፈሰክ አለባቸው። ዶሮም እንቁላልም ጭምር ነው የምንሰጣቸው ማለት ነው። በነገራችን ላይ ይሄ ብቻ ሳይደለም፣ በየወሩ ደግሞ አርባ የሚሆኑ ምእመናን ቤት ለቤት አገልግሎት አለን። ይህም በሰንበት ትምህርት ቤቱ የሚደገፍ አገልግሎት ነው ማለት ነው። እዚህ ቦታ ላይ ለነዳያን የሚቀርበው ምግብ የስጋ ምግብ ብቻ ሳይሆን የነፍስ ምግብም ጭምር ነው። እነዚህ የምታያቸው ነዳያኖች ለእርዳታ ብቻ ላይመጡት በየሳምንቱ ቅዳሜ ከቅዳሴ በኋላ የወንጌል አገልግሎት አላቸው። ሁሌም በየሳምንቱ ማለት ነው። በዛን ጊዜ መጥተው መንፈሳዊ ትምህርታቸው ለነፍስ የሚሆነውን ትምህርት ይማራሉ። እርዳታውም ይሄ ብቻ አይደለም። ይሄ ፋሲካ ስለሆነ ለትንሳኤ ተብሎ እነሱም ከሌላው ሰው እኩል በዓል እንዲያሳልፉ ለማድረግ ያክል ነው ያደረግ ነው እንጂ ከዛ ውጪ በየወሩ በየቤታቸው ሆኖ አስቤዛ የምንቆርጥላቸው ሰዎች አሉ። ሰንበት ቤቱ በአስቤዛ ድጋፍ የሚያደርግላቸው መማር የማይችሉ ሕጻናቶች አሉ። እነሱ የምናስተምራቸው ሕጻናቶች አሉ እዚህም ደግሞ ሲመጡ ደግሞ በተቻለ መጠን ከሰዎችን በመሀል ድጋፍ ካገኘን ከራሳችንም ቢሆን አድርገን ደግሞ በየሳምንቱ ሲመጡ የተለያዩ ቅዱሳንም እንዲዘክሩ በማድረግ ለእነሱም ደግሞ ለነብስ የሆነ ምግቦችን ደግሞ ለስጋም የሆኑ ምግቦችን ደግሞ የምንመገብበት ፕሮግራም አለ። መሰል ስራ የክርስትናን አስተምሮ በተግባር እንደሚገልጽ ይነሳል። ቃሉን በመኖር የተቸገሩትን መርዳት የክርስቲያን እምነት አስተምሮና መገለጫ ነውና እምነታችሁ ስራ ቢኖረው መልካም ነው፣ ስራ ባይኖረው ግን በራሱ የሞተ ነው ነው የሚለው መጽሐፍ ቅዱስ። ስራ የሌለው እምነት በራሱ የሞተ ነው፣ ነፍስ የተለየው በድን ማለት ነው። በማብላት ለተጠማ ማጠጣት፣ ለታረዘ ማልበስ፣ ለታመመ መጠየቅ፣ ለታሰረ ሰው ሂዶ መጎብኘት፣ እነዚህ አምላካዊ ቃል ናቸው ራሱን የተናገራቸው። የካቴድራላችን ሰንበት ትምህርት ቤት መዘምራን አዘጋጅተው ያቀረቡት ስጦታ ለነዚህ ለነዳያን ለተቸገሩ ሰዎች ሲሰጥ በእግዚአብሔር ስም ነውና በሌላ በስውር ወይም በምስጢር ለሱ እንደተደረገ ነው። ኖሮ ያሳየንን ህይወት ነው የምንኖረው እና ክርስትና መስጠት ነው። ክርስቶስ ህይወቱን የሰጠንና ስለዚህ ህይወቱን የሰጠ አምላክ እኛ ደግሞ ካለን ነገር ላይ መጽሐፍ ቅዱስ በምሳሌ ምዕራፍ 19 ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል ይላል። ስለዚህ ለደሃ ቸርነትን ማድረግ ማለት ለእግዚአብሔር ማበደር። እንግዲህ ቤተ መቅደስ መገኘት፣ መጸለይ ምናምን ብቻ የሚመስለን አለ። እሱ መገልገል ነው። ለራሳችን አገልግሎት መውሰድ ነው። በተገለገልነው ልክ ደግሞ ማገልገል ይኖርብናል። ትሩፋቶች መስራት ይኖርብናል። ምክንያቱም አንደኛ በረከትም ነው። ሲቀጥል በተገለገልነው ልክ ያ ቤተ መቅደስ መገኘት ጥሩ ነው ግን ነው ስለ ራሳችን ለነፍሳችን እንትን ነው። ምንድን ነው መገልገል ነው የተገለገልን ነው። ስለዚህ በዛው ልክ ማገልገል አለብን ብዬ አስባለሁ። ከመቀበል ይልቅ መስጠት የበለጠ ደስታን እንደሚያስገኝ የክርስትና አስተምህሮ ያስረዳል። የተግባሩ ተቋዳሾች አምላክ በደስታ የሚሰጠውን ሰው ስለሚወድ ሰው ቅር እያለው ወይም ተገዶ ሳይሆን በልቡ ያሰበውን ይስጥ የሚለውን የፈጣሪ ትዕዛዝ ሲተገብሩ አንዳች መንፈሳዊ እርካታን እንደሚያገኙ ይመሰክራሉ። ደስታ ነው እንግዲህ በሰማይም በምድርም በረከት ነው። አንደኛ በጣም እንደምታያቸው ትልልቅ ሰዎች በጣም አሉ የቸገራቸው፣ በቤታቸው ከጎረቤት የተለዩ ማድረግ ማይችላሉ እና የነሱን ደስታ ስታይና የነሱ ምርቃት ራሱ በጣም ትልቅ ዋጋ አለው እና እንደው በጣም ናፍቀ ነው የሚመጣ አገልግሎት ነው፣ እና በጣም እርካታ አለው በሰማይም በምድርም። እዚህ አምጥተን አበናቸው፣ በልተን አበናቸው፣ ጾምን ፈስከን ስንሄድ በጣም ደስ ነው የሚለን። ምክንያቱም ቤታችን ሲሄደኛ ብዙ የሞቀ የደመቀ ነገር እናገኛለን። እነሱ ግን ቤታቸው ምንም የለ ሰውም እንኳን የሚጠይቃቸው የሚፈልጉ ሰዎች አሉ እና እነሱ ጋር አብረ ሆኖ ማሳለፍ መቻል፣ የእነሱ ፈገግታ ማየት፣ ሲስቁ ማየት ለእኛ ትልቅ የነፍስም የስጋም እርካታ ነው። በበዓላት ወቅት ጎልቶና ተበራክቶ የሚስተዋለው የማዕድም አጋራትና ለተቸገሩ የመድረስ ተግባር ከበዓል ውጭ ባሉ ቀናትም መቀጠል እንዳለበት በርካቶች ይስማማሉ።